ዶሮ አርቢዎች ዛሬ ማስታወሻችሁን ያዙ። ከአንድ ዶሮ አርቢ የሚጠበቁ ነገሮች ልንገራችሁ። ገንዘባችሁን ኢንቨስት ማድረግ ብቻ አይደለም። ከገንዘቡ በስተጀርባ ግን ማድረግ የሚኖርባችሁ ግዴታችሁ አለ። ወይም ደግሞ ዶሮ እስካለ ድረስ ዶሮ እርባታ ውስጥ ከገባችሁ ድረስ ማድረግ የሚኖርባችሁ ግዴታዎች አስቀምጫለሁኝ። አምስት ነጥቦችን ያስቀመጥኩት አንደኛ ላይ ያለው እጅግ በጣም ማሰብ የሚኖርባችሁ መተግበር የሚኖርባችሁ ነው፣ ማወቅም የሚኖርባችሁ ነው። ስለዚህ አምስት ነጥቦችን አስቀምጫለሁኝ። ከመጨረሻ ከአምስተኛ ደረጃ ነው የምንጀምረው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና የደውሉ ምልክቱን መጫናችሁን እንዳትረሱ። ብዙ የሚጠቅማችሁ ቻናል ነው። በተለይ በዶሮ እርባታ ዘርፍ ላይ መሰማራት የምትፈልጉ ካላችሁ ከጀማሪ እስከ ልምድ ካላቸው ድረስ በደንብ ጥሩ መረጃ የሚሰጥበት አይነት ቻናል ነው። ስለዚህ ከአምስተኛ ደረጃ ስንጀምር ዶሮ አርቢው ነገ ምን ሊገጥመው እንደሚችል ከወዲሁ መተንበይ መቻል አለበት፣ መገመት መቻል አለበት። ምንድነው የምንገምተው ነው ዋናው ጥያቄ። ታዲያ ዶሮ አርቢ ዶሮችን ካስገባ በኋላ ነገ ከነገ ወዲያ ሊመጡ የሚችሉ ችግሮች አሉ ከነዛ ውስጥ የዶሮች መታመም ነው የዶሮች መታመም የዶሮቻችን በአንድም በሌላ መልኩ በአያያዝ ስህተት ሊሆን ይችላል እንዲሁም ደግሞ በወረርሽኝ ሊሆን ይችላል በአንዳንድ በተለያዩ ምክንያቶች እራሳችን በፈጠርናቸው ስህተቶችም ዶሮቻችን በበሽታ ሊጠቁ ይችላሉ ስለዚህ ዶሮቻችን ይታመማሉ ብዙ ዶሮ አርቢዎች እንግዲህ ጀማሪ ከመሆናቸው ጋር ተያይዞ ዶሮች በበሽታ የማይያዙ ይመስላቸዋል። ያ ማለት ዶሮቻችን ክትባት መከተባቸው፣ ከጥሩ ቦታ መውሰዳችሁ፣ ከዚህ በተጨማሪ ደግሞ ዝርያቸው ጥሩ መሆኑ ከበሽታ ነፃ ወይም ደግሞ አመቱን ሙሉ ዶሮቻችን በበሽታ ሳይያዙ ይቀመጣሉ ብለው የሚያስቡ ሰዎች አሉ። ስለዚህ ይሄ ስህተት ነው፣ ሊታረም ይገባል። ስለዚህ ዶሮቻችን ይታመማሉ። ቀላል በሽታ ሊይዛቸው ይችላል፣ ከባድ በሽታ ሊይዛቸው ይችላል። ዶሮቻችንን ሕክምና በመስጠት ዶሮቻችንን ልናድን ይገባል። ስለዚህ ዶሮቻችን ሲታመሙ ምን አይነት ምልክቶችን አይቼ ለባለሙያው መናገር አለብኝ? ይሄ ራሱ ትልቅ ነገር ነው። እኔ እንደማስበው ከሆነ ዶሮዎችን አንብቦ ይሄን አይነት ምልክት ይታይባቸዋል፣ ለዚህ አይነት ምልክት ምን አይነት በሽታ ይጠቀሳል፣ ለዛ በሽታ ምን አይነት ህክምና ማድረግ ይኖርብኛል ማወቅ ይኖርበታል ማለት። ስለዚህ ዶሮቻችን ይታመማሉ፣ ይሄንን ብታውቁ ብዬ ነው። ሁለተኛ ምርት መቀነስ ይኖራል የማይቀሩ ነገሮችን ነው እየነገርኳችሁ ያለሁት፣ እንድትገምቱት፣ ማስታወሻችሁን ይዛችሁ ለምሳሌ እርባታ ላይ ስትገቡ እነዚህ ነገሮች ላይ መስራት አለብኝ ብላችሁ እንድታስቀምጡ ማለት። ዶሮቻችን ምርት ይቀንሳሉ። ዶሮቻችን ምርት የቀንሱበትን ምክንያት አይደንቲፋይ ማድረግ መለየት ያስፈልጋል ምናልባት እዛው እርባታችሁ ውስጥ በዴይሊ አክቲቪቲ ላይ የሆነ የተሳሳታችሁት ነገር ሊኖር ይችላል። ከመኖ ጋር በተያያዘ ሊኖር ይችላል። ከዝርያ ጋር ተያይዞ ሊኖር ይችላል። ከአያያዝ ጋር ተያይዞ ሊኖር ይችላል። በፊት ከተያዙበት ወይም ደግሞ ከዚህ በፊት ከነበራቸው ሂስትሪ ጋር ተያይዞ የተበላሸ ነገር ሊኖር ይችላል። ስለዚህ እነሱ ነገሮች መስተካከል መቻል አለባቸው። ሌላው ሞት ነው። ሞት እንግዲህ በፐርሰንት የሚቀመጥ ነው። ለምሳሌ ሞት ስንል ብዙዎቻችን እንግዲህ ዶሮች ይሞታሉ የሚባለው ነገር እናውቃለን። እውነት ነው፣ ይሞታሉ። ነገር ግን ደግሞ ከወረርሽኝ ውጪ ባሉት ሁኔታዎች አርቢውን የሚመለከት ነው። ለምሳሌ ዶሮቻችን በበሽታ ተይዘው ወዲያው ሕክምና ማያገኙ ከሆነ የመስፋፋት ዕድሉ ሰፊ ነው። ለዚህ ዝግጁ መሆን ይኖርባቸዋል። ባዮሴኩሪቲያችሁን፣ የኬሚካል ርጭታችሁን፣ ቫክሲኔሽን እስኬጁላችሁን፣ ዶሮቻችን ተመግበው የበሽታ የመከላከል አቅማቸውን ለመጨመር ወይም ደግሞ ኢሚኒቲ ቡስት ለማድረግ ኒውትሪሽን በጣም ወሳኝ ነው። ስለዚህ እነዚህ ጉዳዮች ሞት አለ፣ ነገር ግን ደግሞ አርቢውን ከጥቅም ውጪ የሚያደረጉ አይነት ሞቶች የሉም። ስለዚህ እነዚህን ሞቶች ግን በምን እንቆጣጠራቸዋለን? ለምሳሌ አንድ ዶሮ አርቢ አንድ ሺህ ዶሮችን ቢያስገባ ዶሮቹ ሁለት ወር ሲሞላቸው ወይም ደግሞ ዶሮቹ ሁለት ወር እንክብካቤ ቢያደርግላቸው በጣም ፐርፌክት በሆነ ሁኔታ እንኳን ይዟቸው መሞት የሚችል ጤናማ የሚባሉ ሞቶች አሉ። ጤናማ የሚባሉ ሞቶች አሉ። በሳይንስ የተረጋገጡ ጤናማ የሚባሉ ሞቶች አሉ። ብዙ ጥናት የተደረገባቸው ማለት በጣም ጥሩ በሚባል ሁኔታ ተይዘው ዶሮች ይሞታሉ። የሚሞቱት ግን እጅግ በጣም አነስተኛ በቁጥር በአስራ ቤቶች ውስጥ ይሆናል ማለት ነው። ስለዚህ ጤናማ የምንለው ሞት አለ አርቢው እንዳይደነግጥ ማለት ነው። ለምሳሌ ዶሮ አርቢው አንድ ሺህ ዶሮ አስገብቶ በንጋታ ሁለት ዶሮ ቢሞት ይሄ ነገር የሚጠበቅ ነው፣ የሚጠበቅ አይደለም የሚለው ወይ ከባለሙያዎች መረዳት ይኖርበታል። ወይ ራሱ ይሄ ነገር ከምን አንጻር ነው የተከሰተው። ከበሽታ ሊሆን ይችላል፣ ከመደራረብ ጋር ተያይዞ ሊሆን ይችላል፣ ከአያያዝ ጉለት፣ ከቤት አሰራር ጋር ተያይዞ ሊሆን ይችላል፣ ውስጥ ላይ ከሚይዛቸው ከሚንከባከባቸው ሰዎች ችግር ሊሆን ይችላል። ይህንን ሁሉ በደንብ መለየት ያስፈልጋል ማለት ነው አራተኛ አራተኛ አንድ ዶሮ አርቢ ለመጪው አንድ ወር በትንሹ ነው ነግራችሁ ለመጪው አንድ ወር መስራት ያለበትን ነገር ጽፎ ማስቀመጥ መቻል አለበት ወይም ደግሞ ጋይድ የሚያደርገው የሆነ ማንዋል ሊኖረው ይገባል ለመጪው አንድ ወር ለምሳሌ መቼ መመገብ እንዳለበት መቼ መጠጣት እንዳለባቸው መቼ ክትባት መውሰድ እንዳለባቸው መቼ ቫይታሚን መውሰድ እንዳለባቸው መቼ ዶሮቹ መገምገም እንዳለበት ዶሮች እድሜያቸው እንደዚህ ናቸው፣ ይህን ያክል የሰውነት ክብደት አላቸው፣ ይሄን ያክል የእንቁላል መጠን እየሰጡኝ ነው፣ አመጋገባቸው ይሄንን ይመስላል የሚለው ኢቫሉዌት ለማድረግ ብቻ ዶሮቹን ለመገምገም ብቻ ስራዬ ብሎ ገብቶ ዶሮቹን መቼ መገምገም መቻል አለበት። በነገራችን ላይ ኢቫሉዌት ሲደረጉ ዶሮች ሰዓት ምርጫ አለን ለእንቁላል ጣይ ዶሮችና ለቄብ ዶሮች ማለት ነው። ይህንን ሰዓት ምርጫ ማወቅ መቻል አለባችሁ። መቼ ኢቫሉዌት ቢደረጉ ነው ፐርፌክት የምንፈልገውን ያክል ውጤት የምናገኘው ማግኘት የሚገባንን የሆነ ለምሳሌ ልኬት ማግኘት ከፈለግን ትክክለኛውና የተመረጠው ሰዓት የትኛው ነው የሚለውን ለእንቁላል ጣይ ዶሮችም ለቄብ ዶሮችም የተለየ ነው። ስለዚህ ዶሮቻችን መቼ ላይ የሰውነት ክብደት ብንመዝናቸው፣ መቼ ላይ አመጋገባቸውን ቼክ ብናደርጋቸው፣ መቼ አጠጣጣቸውን ብንገመግም የሚለውን እያንዳንዱ ሰዓት አለው። ይህንን ማወቅ አስፈላጊ ነው ማለት ነው። ስለዚህ በአንድ ወር ጊዜ ውስጥ ለምሳሌ ይሄን ሳምንት ዶሮቼን እገመግማቸዋለሁ፣ የሚቀጥለው ሳምንት እስቲ አመጋገባቸው በምን ያክል ፐርሰንት እያደገ እንደመጣ የሰውነት ክብደታቸው ፊዚካላቸው ምን ያክል እያደገ እንደመጣ የምትገመግሙበት የምታዩበት ሳምንታቶችን ታስቀምጣላችሁ ማለት ነው። ስለዚህ ለመጪው አንድ ወር የራሳችሁን እስኬጁል አውጥታችሁ እርባታውን መስራት አለባችሁ። ብዙ አርቢዎች ያው ከብዙ አርቢዎች የምረዳው ብዙ ኢንፎርሜሽን ከማግኘቴ መጠን ያው እዚህ ሶሻል ሚዲያ ላይ እያዩ ብዙ ሰዎች ወደ እኔ ይመጣሉ። ጀመሩም ያልጀመሩም ይመጣሉ። ከነሱ ምንድን ነው የምንረዳው ነገር ምንድን ነው? ሰዎች ማብላትና ማጠጣት ላይ ብቻ የተመሰረተ አይነት እርባታ ነው እያረቡ ያሉት። ነገር ግን ከዛ በፊት መሰራት ያለባቸው ያ ማለት ለምሳሌ ዶሮቻችን ምርት ከጀመሩ በኋላ ምንም አይነት ስራዎችን ብሰሩ ማስተካከል አይቻልም። አብዛኛዎቹ ነገሮች ማለት በጣም ጥቂት የሚባሉት ነገሮች ብቻ ነው ማስተካከል የሚቻለው። መጀመሪያ መሰረታቸውን ፋውንዴሽኑ ማስተካከል አስፈላጊ ነው ፋውንዴሽኑ ካልተስተካከለ ዶሮዎቻችን ምርት ላይ ከገቡ በኋላ የምናስተካክለው ብዙ ለውጥ የማይሰጡ ናቸው ወጪ ብቻ ነው የሚሆነው ስለዚህ ከዚህ ጋር ተያይዞ መሰረታቸውን ማስተካከል ይሄ ደግሞ በየሳምንቱ ዶሮዎቻችን ለውጥ ላይ እንደመሆናቸው መጠን ከፍተኛ የእድገት ደረጃ ላይ እንደመሆናቸው መጠን ግምገማ ያስፈልጋቸዋል እና እነዚህ ነገሮች ተከታትላችሁ የራሳችሁ ማኑዋል ከወሰዳ ዶሮ ከወሰዳችሁበት ቦታ ላይ ማኑዋል ወስዳችሁ ዶሮዎቻችን እንዴት ልንይዛቸው እንዴት ያላቸውን ፕሮግረስ ልንቆጣጠር እንችላለን፣ ማወቅ እንችላለን የሚለውን በደንብ ከግምት ውስጥ መግባት ይኖርበታል። በሶስተኛ ደረጃ አንድ ዶሮ አርቢ ከሌላ እርባታ መኮረጅ ያለበትንና የሌለበትን ነገር መለየት ይኖርበታል። አገራችን ላይ ያለው አርቢዎች ሁሉም በተመሳሳይ መንገድ የሚሰሩት ለዚህ ነው። አንዱ በሆነ መንገድ ከጀመረ አንዱ አንዱን እያየ አንዱ አንዱን እያየ የሚሰራበት መንገድ ነው። ለምሳሌ ሀገራችን ላይ የቤት አሰራር ዲዛይን በጣም መኮራረጅ አለ። መኮራረጅ በጣም ጥሩ ነገር ነው። ኮርጆ ወይም ደግሞ ከሆነ ሰው ላይ ልምድ መቅሰም ወይም ደግሞ እሱ በሰራበት መንገድ እሱ ስኬት ባገኘበት መንገድ መስራት በጣም ጥሩ ነው። ነገር ግን ለምን ብሎ መጠየቅ አስፈላጊ ነው። የሆነ ሰው የሆነ ነገር ሲነግራችሁ ለምን ከምን ጋር ይያያዛል ብሎ መጠየቅ አስፈላጊ ነው። እሱ ያደረገበት መንገድ እና እናንተ ሌላ ቦታ ሄዳችሁ የምታደርጉበት ሁኔታ ላይገጥም ይችላል። የሱ የራሱ ምክንያት ሊኖር ይችላል። አንድ ዶሮ አርቢ በቀን ሁለት ጊዜ ዶሮች መብላት አለባቸው ብሎ ካሰበ እናንተ ሁለት ጊዜ ያክል ከሱ ራቅ ብላችሁ ሰርታችሁ ሁለት ጊዜ ያክል ላመግቡ ትችላላችሁ። የእናንተ የቤት አሰራር አጠቃላይ ያለው የቤት ውስጥ የሙቀት መጠን የአመጋገባችሁን ልዩነት ሊያመጣ ይችላል። ሁለቴና ሶስቴ ሊያደርገው ይችላል። የዶሮቻችሁ የመንቁር አቆራረጥ፣ የዶሮቻችሁ ጤንነት፣ የዶሮቻችሁ እድሜ ምናልባት ሁለቴና ሶስቴ ወይም ደግሞ ሰውየው እንዳደረገው ሁለቴ እንዲመገቡ ላያስፈልግ ይችላል ላይፈቅድ ይችላል ላይስማማቸው ይችላል ዶሮዎች። ስለዚህ ለምን ብሎ መጠየቅና ወደ ራሳችሁ ደግሞ ቀይራችሁ ለአካባቢዎቹ እንዲመች ለምን ለምን ብሎ መጠየቅ ምክንያቱን፣ ታውቃላችሁ። ምክንያቱን ካወቃችሁ ደግሞ ወደ ራሳችሁ ለመቀየር በቂ የሆነ ግብአት ታገኛላችሁ ማለት ነው። ስለዚህ በሶስተኛ ደረጃ ላይ መኮረጃ ያለብንና የሌለብን ነገሮች ብንለይ ባይነኝ። ሁለተኛ እዚሁ የምንመለከተው ከቤት ዲዛይን ጋር ተያይዞ አያያዛችን፣ ዴይሊ አክቲቪቲያችን። አንድ ሰው ጠዋት ተነስቶ በምስራቅ ያለውን ሸራ ከፍቶ ዶሮዎቹን የሚያናፍስ ከሆነ አንዱን በተመሳሳይ ሄዶ የሆነ አካባቢ ላይ በምስራቅ ያለውን ሸራ ከፍቶ ላያናፍስ ይችላል። እንደ ኤንቫሮመንቱ ነው የሚወሰነው። ይህን ቀላል ነገር ነው የነገርኳችሁ። አንድ ዶሮ አርቢ ምስራቅና ምዕራብ ላይ ቤቱን ከፈተ ማለት ሸራ አደረገ ሽቦ አደረገ ማለት ሌሎቹም እንደዛ ያደርጋሉ ማለት አይቻልም። እንደ አካባቢያችሁ ነው የሚወሰነው። እኔ እዚህ አካባቢ ላይ እንዴት ባድርግ ይሻላል የሚለው ነው ዋናው ጥያቄ የሚሆነው። ስለዚህ ዴይሊ አክቲቪቲያችሁ ጠዋት 12 ሰዓት ተነስታችሁ እስከ ምሽት አራት ሰዓት ምን ስትሰሩ እንደምትውሉ አካባቢያችሁን ዶሮዎቻችሁን መሰረት ያደረገ ነው እንጂ የሆነን ሰው የሆነን ሰው አያያዝ እኛም ሶሻል ሚዲያ ላይ ከምናወራው ከምናስተምረው ጋር በደንብ ጥገኛ እንዳትሆኑ ከማለት አንጻር ነው። ሁለተኛ ደረጃ ሁለተኛ ደረጃ ለእርባታችሁ ኃላፊነት መውሰድ አለባችሁ። ጥገኛ መሆን የለባችሁ። ለእርባታችሁ ኃላፊነት ውሰዱ። ዶሮቻችሁን በከፍተኛ ገንዘብ ገዝታችሁ ብዙ ኢንቨስት አድርጋችሁ ብዙ ወጪዎችን አውጥታችሁ ብዙ ተንከራታችሁ ብዙ ለፍታችሁ ብዙ ደክማችሁበት እርባታ አቋቁማችኋል። ከዛ በኋላ ግን ዶሮችን አስገብታችሁ የራሳችሁን ኃላፊነት የራሳችሁን ኃላፊነት ሲባል ለምሳሌ እንደ ምሳሌ ልጥቀስላችሁ። ለዶሮቻችሁ መድኃኒት ለመስጠት ሰዎችን የምትጠብቁ ሰዎች አላችሁ። ልምድ ያላቸውን ሰዎች ሊሆን ይችላል፣ ባለሙያዎችን ሊሆን ይችላል። ስለዚህ እነዚህን ሰዎች መጠበቅ የለባችሁ። አንድ ዶሮ አርቢ ለዶሮቹ መስጠት ያለበትን መድኃኒት ከተለየለት በባለሙያ መስጠት ያለበትን መጠን ዶዜጁ ከተሰራለት የመስጠት ግዴታ ያለበት ብዬ ነማም ነው በግል። አለበለዚያ እኔ አርቢ ነው ብዬም አልቆጥረውም። ይህ ሁሉ ነገር ተነግሮት። በነገራችን ላይ በጣም ከፍ ስንልና በጣም ጎበዝ የሚባሉ ዶሮ አርቢዎች ደግሞ አሉ። እነዚህ አይነት ዶሮ አርቢዎች ደግሞ በተሻለ መንገድ ምን ያደርጉታል? በሽታውን ገምተው መድኃኒቱን ለሱ አማክረውም ሊሆን ይችላል፣ ተሰጥቷቸውም ሊሆን ይችላል፣ እራሳቸው መርጠው ገዝተውም ሊሆን ይችላል መልሰው ደግሞ ለዶሮቻችሁ በተፈቀደው መጠን መሰረት ይሰጣችኋል ማለት ነው። ይሄ በጣም የማደንቀው አይነት ዶሮ አርቢን ልክ እንደዚህ አይነት ዶሮ አርቢ ነው። በቃ ወደፊት ለሚገጥሙ ችግሮች እውነት መፍትሄ ሊኖሩ ይችላል የምትሉት አይነት ዶሮ አርቢ እንደዚህ አይነት ዶሮ አርቢ ነው። ስለዚህ ቢያንስ ቢያንስ ለዶሮቻችሁ መድኃኒት መስጠት መልመድ መቻል አለባችሁ፣ ኃላፊነታችሁ ስለሆነ። ሁለተኛ ዶሮቻችሁን ለመከተብም እንዲሁም ደግሞ በሽታ የተያዙ ዶሮዎችን ለመለየት ሰው እንዳጠብቁ የራሳችሁ ኃላፊነት ነው። አርቢው በጣም ቀድሞ በጣም ፈጥኖ ማድረግ ካሉባችሁ ነገሮች ውስጥ እነዚህ የሚጠቀሱ ናቸው። ሌላው ቫይታሚን ለመስጠት ሊሆን ይችላል። ሰዎችን እርዳታ የምትጠብቁ ሰዎች መጠንቀቅ መቻል አለባችሁ። ሁልጊዜ ሰው አጠገባችሁ ላይኖር ይችላል። ሁልጊዜ ግን ዶሮቹ ቤት ውስጥ አሉ። ሁልጊዜ እናንተ ንብረቶች ናቸው። ስለዚህ ቢያንስ የራሳችሁን ጥረት የራሳችሁን የሆነ የሆነ ምንድን ነው የራሳችሁን አቅም ማሳየት ያለባችሁ ነው። ሁሉን ነገር ተዳፈሩ፣ ሁሉን ነገር እናንተ ማድረግ አለባችሁ አይባልም። በጊዜ ግን ያም ነገር ላይ ይደረሳል። ነገር ግን ደግሞ ለመጀመሪያም ጊዜ ቢሆን እናንተ ማድረግ የምትችሉትን ነገር ቢያንስ ፕራክቲስ ማድረግ መቻል አለባችሁ፣ መሞከር ማድረግ መቻል አለባችሁ። ዶሮቻችሁ ላይ ጉዳት በማያመጣ አይነት መንገድ ማለት ባለሙያን እያማከራችሁ ማለት ይሄ በጣም ሲምፕል የሆነ ነገር ስለሆነ ማለት። ስለዚህ እነዚህ ነገሮች ከግምት ውስጥ መግባት ይኖርባቸዋል። ሌላው አንደኛ ላይ ያለው ዶሮ እርባታ ማለት ሰጥቶ መቀበል ነው። ሰጥቶ መቀበል ነው። ትንሽ ከሰጣችሁ ትንሽ ታገኛላችሁ። ስለዚህ ከዶሮዎች የሚጠበቀውንና ከአንተ የሚጠበቀው ከአንቺ የሚጠበቀው ነገር ለየተሽ ብታቂ ብዬ አስቀምጣለሁ። ለምሳሌ እኛም ብዙ ጊዜ የምናየው ዶሮ እርባታ ላይ ገብተን እንደ ቢዝነስ ስለምናስበው መኖ መግዛታችንና ስቶር መቀመጡን ነው የምናየው ዶሮዎቻችን ግን መብላት ያለባቸውን አይነት መጠን በልተዋል ወይ ማግኘት ያለባቸውን ያክል ንጥረ ነገር ወይም ደግሞ ኒውትረንቶችን አግኝተዋል ወይ? ተጨማሪስ ምን አይነት ሰፕልመንቶች ያስፈልጋቸዋል? ብዙ ጊዜ አናስበው። እኛ ከፋብሪካ የተመረቱ መኖችን ገዝተን ቤታችን ማከማታችን ብቻ ነው። ገንዘብ አውጥተንበታል ለዶሮዎች በደንብ አድርጌላቸዋለሁ ብለን እናስባለን። ከዛም ያለፈ ነው ዶሮ እርባታ ስራ። ስለዚህ ከእናንተ የሚጠበቁትን ነገሮች ቅድም እንዳልኳችሁ ነው። ቢያንስ የአንድ ወር ጊዜ የሆነ እስኬጁል ሊኖራችሁ ይገባል። በአንድ ወር ጊዜ ውስጥ ለዶሮች የምምን ማድረግ አለብኝ? ይሄ ማለት አጋጣሚ የሚመጡ ችግሮችን ሳይጨምር ማለት ነው። ሁልጊዜ መደረግ ያለባቸው የራሱ ስታንዳርድ አለው፣ አያያዝ አለው። ቄብም ቢሆኑ እንቁላልጣይም ቢሆኑ ጫጩቶችም ቢሆኑ የስጋ ዶሮችም ቢሆኑ የራሳቸው የሆነ መመሪያ ያላቸው፣ እነዚያ መመሪያዎች እየተከተላችሁ መስራት ይኖርባቸዋል። ስለዚህ ዶሮቻችሁ ሊሰጧችሁ የሚችሉትን አቅማቸውን ማወቅ፣ ያንን አቅም እስኪመጡ ድረስ ግን የእናንተን ያለ የሌላ አቅማችሁን ተጠቅማችሁ ለዶሮቻችሁ አቅማቸውን አሟጠው ምርት እንዲሰጧችሁ ጤንነታቸው እንዲጠበቅ፣ ገንዘባችሁ ነው ንብረታችሁ ነው። ስለዚህ እነዛ ንብረቶች እንዳይጠፉ መጠበቅ የአርቢው ኃላፊነት ይሆናል ማለት። ስለዚህ ከእናንተ የሚጠበቀውን ካወቃችሁ ከዶሮዎቹ የሚጠበቀውን ማምጣት ያለባቸውን ያክል ማምጣት አስፈላጊ ነው። ስለዚህ ይህንን ያክል ኢንፎርሜሽን ሰጥቻችሁ ምናልባት ጥሩ መረጃ እንዳገኛችሁበት ተስፋ አድርጋለሁኝ። ትንሽ ሰፋ ባለመልኩ በሌላ ጊዜ እመጣበታለሁኝ። ሰላም።